አልጠፋሁም አልጠፋሁም አለው። እኔ አዳማ አንዴይነክ ይዛለትኮን እንደ አጋጣሚ የተገናኘ ነው። ወደ ቤት እየመጣሁ ነበረ። እኔ ምልክ አሁን የት ነው ያለከው? ያልሞተ ሰው ይገናኛል የሚባለው ለካ እውነት ነው። ከረጅም ጊዜ በኋላ እንደተገናኘን አገባ እንዴ? አረ እባክህ! እስካሁን የሚገርመው ነገር እኔ እኮ አላገባው የምር ከሲስተሪ ጋር ነው የምኖር። አዎ ስራው እየሰራሁ ነው ያው እየኖርኩ ነው። እስካሁን ለገብቶት ያው አላርግ ጊዜ የሚባል ነገር እስቲ እንግዲህ አሁን እያሰብኩ ነው። አሁን በትምህርት በስራ በምንም ጊዜው ምንም አይ ቤተሰቦች አተኝሞ እያልኩ ቆይ እደውልላለሁ። ምናምት ምን እያወራሽ ነው? ከድሮ ጊዜ ጋር እንደዚህ መላላት አግባብ ነው ወይስ እልልሽ? ምን እያወራሽ እንደሆነ ታውቁሻል። ቆይ መጀመሪያ አንቺ አስታውቁሻል። እያወራሽ የነበረው ነገር የነበረው

በምንኛ ነው ያወራችው? በአረበኛ ነው በአማርኛ እያወራችሁ አላችሁ? ሌላ ነገር መሰለኝ። እንኳን ነው ሳይሆን የሆነ ነገር አላገባው ቤተሰብ ነው ምናምን። አሁን እዚህ ደረጃ ላይ ምንም ነገር አለ? ያ አይ ቀናት ምናምን አይደለም ምናምን ቀናት ነው። ምንም ያስቀናኝ ነገር አለ ደግሞ ብቀናስ ምስቴ አይደለሽ? ብቀነስ ምና ሲጀመር ቅናት የሚያስፈልገው ነገር አለ እኮ ላግኝሽ ምናምን እያለ እኮ ነበር ነው ደግሞኛል። ግን አይባልም፣ ሲጀመር የማይባል ነገር ራሱ አገኘኝም ወይ ምን አገኘኝም ማመን፣ በቃ እናንተ የምንኖረው ተማምነን ነው ባልና ሚስት ሆንን ነው። ኔ ልጁ ሲያወራኝ እኔ ምን አውቃለሁ ምን ራሱ እንዳልኩ ምን እንግዲህ

ይሄ አዲስ መሆን አለመሆን ሳይሆን እኮ እኔ እኮ እሱ ደወለልኝ። እኔ ሲስተር ሌላ ምንም ነገር ያለው ነገር የለም እኮ አታውሩ እያልኩ አግባቱ በቃ ያለኝ አንቺ ለምን በዚህ ሰዓት አንቺ በዚህ ሰዓት አንቺ ባልትራለሽ፣ በዚህ ሰዓት ስልክ ይደወልልሻል፣ በዚህ ሰዓት እንዳገባሽ፣ ሲጀመር በዚህ ሰዓት ይደውላል እሱ። አይ እኔ እኮ ሰላም ነሽ ቀርቼ እኮ፣ አይደለም ሰላም ሰላም ነሽ ቀርቼ ሳይሆን ለምን በዚህ ሰዓት እንደዚህ ወሬ ታወራላችሁ ነው? ገባሽ? እሺ። አዎ አገኘሽ፣ ስልክ ተቀበልሽ፣ ተሰጠሽ፣ ችግር የለውም እኮ ግን፣ በቃ የራስሽን እንደጀመርሽ፣ የልጅ እናት እንደሆንሽ እንዳገባሽ አትናገሪም ነው ወይስ ምን ፈልገሽ ነው አንቺ እንደዚህ አይነት ማለት ምን አስበሽ ነው እኔ እኮ አሳብ ኧረ እኔ ምንም አላሰብኩም በእናትህ እንደዚህ በቃ ለማንኛውም ግን እንደዚህ አይባልም ኧረ እኔ ምን ያደርግልኛል ልታገናኝ እፈልጋለሁ ግን እንደዚህ አይነት ወሬ አታውሪ ነው ቢያንስ

አለማኛው አግን አለ ቤት እንደዚህ ተናዳጅነ እንደዚህ ቅናተኛ እንደሆነ ካላውቅም ነበር ል ደስ ይለያል። ለማንኛውም ፕራንክ ነው። እሺ ቤተሰቦቼ ተናዶብኛል በጣም እና ስለነበረን ቆይታ ቀልቦ አመሰግናለሁ። ላይክ፣ ኮመንት፣ ሼር ማድረግ እንዳትረሱ ያው በትንሹ የድሮ ኤክሲ ነው ምናምን ብዬ አንጫጭቸዋለሁ ማለት ነው። እና ያው የልብ ትርታውና ምን አለ የሚናደድብኝም አይቻለሁኝ ማለት ነው። ጆሮ ሰጥቶ እንደሚሰማኛል ጊዜ ራሱ ጭራሽ አላስብኩም ነበረ። እና የዛሬው ቪዲዮችን ይሄን ይመስላል። አሁን በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። ላይክ ኮመንት፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።